ወዲያው ፕሌይ አድርገዋለሁ እጀምረዋለሁ። ይቆይ ነው እሱ ይቆይ ይቆይ። ምን አገባኝ ነው? አሁን አሁን ነው የምትሰጭኝ። አሁን ካልሰጠሽኝ አልጫወትም። አይ ዶን ኬር። ያገባኛል። ትጫወቻለሽ አሁን ስጨርስ ካሸነፍሽኝም ካላሸነፍሽኝ እሚሰጡሽ ሂዳችሁ ትንሽ አንበሳ ስጡልኝ ቢያቸው፣ ምን ችግር አለው? አዎ ክፈሉልኝ ቢያቸው፣ ልጫወት የሚከፍልልኝ ሰው ከማስቸግር፣ ሳሸንፍሽ ለምን ስታሸንፍኝ? እኔ ደግሞ ተሰጥቼ ነው የምጫወተው። ደግሞ ስጥ ካሸነፍሽኝ እንትን ላለው። አሁን ጌሙን እንጀምረው። አትፍሪ ተጫዎች፣ መዳንያ ደም ሰጥሻለሁ። ከች አክሰብት ዘ ጌም ለለለለ ይመለክ ጋይስ ንገሩኝ ንገሩኝ። አሁን ጌሙ ነው ምንም አሁን ግን እኔ ከተጫውተሽ ታሽነሽ

ልነጋገር ቅጣት ልነጋገር ሶስት ቅጣት ልነጋገር፣ አትፍሪ ግቢ ንጮት ትስጥሽ። እኔ እኮ እነሱ እኮ ነው የሚሰጡኝ። ተናደው አልሰጥም ቢሉኝስ? ተናደው አልሰጥም ቢሉኝስ? እንድታሸንፊ ማድረግ ነው። ነኖኖኖኖ ቤተሰቦቼ አጫዎች ካሉኝ ትስጥሽ። አዎ አዎ፣ እነሱ ነው። በእነሱ መንገድ ነው የሚሄደው፣ በእነሱ መንገድ ነው የሚሄደው። አትላኪ ለጃኒ፣ አትላኪ ደረቅ እኮ ነኝ ካልሰጠሽኝ ሌላ አካውንቲ ሁሉ እዚህ አሉ። ደግሞ ለነሱ ነው መስማት ያለብኝ እንጂ እኔ በራሴ አልሄድም። በቤተሰቦቼ በህዝብ ድምፅ ነው የምሄደው። ህዝብ ከተናገረኝ በህዝብ ድምፅ ነው የምሆነው። በቃ አለቀች። ጋይስ የሚሰጥልኝ ሰው አለ? አዎ፣ ትስጥሽ በስመ አብ ትስጥሽ። የሚለው የሚወሳ የእኔ ፍቅሮች፣ ዳሜ ጌም ቀጠሮ አለኝ። ገለራችሁ እናገሩኝ። ከመስጠታችሁ በፊት ንገሩኝ። እኔ እነግርሻለሁ እኔ እነግርሻለሁ ። ከሰጡኝም ጋይስ ጌመርም ቢሆን ሰጣቸዋለሁ። ስወጣ አምስት ሺህ ቤቢ ላይሆን ስትሉኝ፣ ታፕታፕ ታፕታፕ ታፕታፕ፣ ኮፕሊንግም ኮፕሊንግም፣ ጋይስ ጋስግ ጋይስ ኮፕሊንግ አምስት ሺህ የሚሰጥልኝ ሰው ፋሚሊ፣ አይ ችግር የለውም። ምንም ምንም ችግር የለውም። አይ እሺ ስለሌለ ነው ሰው እግዚአብሔርን፣ አሁን ብንጫወት ከየት አምጥተው ነው? ችግር የለውም። ኖርማል ነው፣ አታስቢ። አሁን አምስት ሺህ መስጠቱ ነው የሚደብረው። ልክ ስጨርስ ጌሙን ስጨርስ ማርያምን እግዚአብሔር እኔ ራይ ሰጥቻለሁ። በቀደም እኮ ገብርኤል ብለሽ የምለሽ እኮ ነው። መቼ የሰደብኳት? ሸኔ ድምፅ ከእናንተ ውጭ ደግሞ እኔ ቃላችሁ ሰማለሁ። የእናንተ ቃል ነው የምሰማው። ፎሎ ያላረጋችኝ ፎሎ አድርጉ። እዛ ቶፕ ዋን ቶፕ ቱ ያሉ ሁሉ ፎሎ ተዘራርጉ። ሶስት ሺ ሁለት መቶ ሰው አለ። የአንተ ድምፅ ብቻ ነው የምሰማው። አዎ፣ ከእናንተ ውጪ እኔ ዋጋ የለኝም። እናንተ ልግደላት ዛሬ ከእናንተ ውጪ ፍንፍን አልልም። ጋይስ ድግደረት አምስት ሺህ ሊሶ የለም ፋይቭ ኬ ጋይስ አምስት ሺህ ኖርማል ነው፣ ሌላ ጊዜ ማድረግ እንችላለን። አሁን አውቀሽ ስለፈራሽ እኔ ያልኩሽ ጃኒ። አንድ ቀን ፈርቼ አላውቅም። እኔ እግዚአብሔርን ፈጣሪ ብቻ ነው የምፈራው። ለጊዜም አይደለም ለሰውም አልፈራም። እኔ እግዚአብሔር ግን በጣም ነው የምፈራው፣ እና ፍቅር በጣም ይፈራለሁ ደግሞ ለጌም ልፍራ እንዴ እኮ ካልፈራሽ ነጫወተና እኔ ከነሱ ውጭ አልሄድም። ሶስት ሺ አልጫወትም ሶስት ሺ ምናምን ሶስት ሺ ሶስት መቶ ሁለት መቶ አለ ካልሰጠች እንዳትጫዎች እያል ነው ካልሰጠች እንዳትጫዎች በቃ ኖ ካሉኝ እነሱ ድምፅ ነው የምሰማው እኔ። እነሱ ነው የሚሰጡኝ የሚያጫወትኝ እንጂ አንቺ አይደለም። መጠሽ የምትሰጭ ደግሞ ሀሳባ ወጥቼ እንድሰጣት ነው። ሶ ወጥቼ ከሰጠዋት ደግሞ ምን ጌም ሆነ። ለዛ ኮኖ ፋሚሊ አንዴ የምትሰጡ ግን እንዴት እንደምቀጠቅጣት እንዴት እንደማጫውታት ጋይስ እግዚአብሔርን ነ አምስት ሺህ ሊሰው ቢኖር ጋይስ 5 ኬ ለአንቺ ጌመር የሆነ አሁን ፉንት እዚህ ቁጭ ብለዋል። አሁን ፉንት የለም። ሲጀመር አትዋሽ። እናቴን መጥቶ ነበር መብርሃን አሁን መቶ ነበር አዎ፣ ቅድም መጥቶ ነበር። ማርያምን ሼላ አድርግለሽ ከሰጠሽ

እንዳትመቱ ላሉ እንዳትቀሩ። አዎ ታፕታፕ ና ኮፕሊንግ እንድታግዙኝ። እሺ ግዴታ ጊፍት ምናምን አይደለም፣ እንደዚህ ኮፕሊንግ ታፕታፕ ካገዛችሁኝ አሪፍ ነው። ምሪካተከዛኝላ መዝስት ልምጣ፣ እንዴ ልምጣ በዋሳብ። አዎ ኦርኖ በለኝ ዜድ ፈራሽ፣ አይ ፈርጃለም። አንበሳ ካልሰጥኛ አልጫወትም። ገብሬና አልጫወትም። ካልሰጠሽ አንበሳ መስጠት አልቻልኩ እኔ መስጠት ካልቻልችማ፣ በቃ እኔ አልጫወትኖ አልጫወትም። ከነሱ ከነሱ ውጭ አልሄድም። እነሱ ነው የሚሰጡኝ እኮ ለእኔ። ገባሽ ኖ ካልሰጠሽ እንዳትጫወች ያሉኝ የነሱ ቀላልፌ፣ ከተጫወጥኩ ማነው የሚቀጠቀጠው? እኔ ነኝ የምቀጠቀጠው። እሰይ ተቀጥቀጪ ነው የሚሉኝ